ባለፉት አስራ ሁለት ቀናት መላውን ዓለም ውጥረት ውስጥ የከተተው የኢራንና የእስራኤል ግጭት ፍጻሜውን እያገኘ ያለ ይመስላል። ምሽቱን የዩናይትድ ስቴትሱ ፕሬዚደንት ያልተጠበቀ የቶክስ አቁም ስምምነት ዜና ነበያ በስሩም አሁንም በርካታ ያልተመለሱ ጥያቄዎች እየቀረቡ ይገኛል። ኢራናውያኑ እንደከዚህ ቀደሙ አንሸወድም፣ አሜሪካንም ማናምናትም ሲሉ በታወጀው የተኩስ አቁም ላይ ውሃ የሚቸልስ መግለጫን እያወጡ ይገኛል። ንጋቱን ከቴሄራንና ከቴል አቪቭ የሚሰሙት ድምፆች ግን እርስ በርስ የሚጋጩና ግራ የሚያጋቡ ናቸው። ጦርነቱ እያበቃ ነው ወይስ ሲበልጥ ወደ ተወሳሰበ ምዕራፍ እየተሸጋገረ ይሆን? እንደምናላችሁ ክቡራን ቤተሰቦቻችን፣ ይህ ጂ ኤም ኤን ኢትዮጵያ ነው። እንኳን ደህና መጣችሁ። በወቅታዊ ዓለም አቀፋዊ ጉዳዮች ላይ ያተኮሩ ዘገባዎችን ይዘን መጥተናል። አብራችሁን ቆዩ። በከተማችን ተወዳጅና ነፋሻማ በሆነው መገኛችን 65000 ካሬ ሊያርፉ እንዲሁም አዲስ ሳይንስና ቴክኖሎጂን የተከተሉ እጅግ ፈጣን በሆነው በአልሙኒየም ፎርምወርክ እየተገነቡ ያሉ ከስቱዲዮ እስከ ባለ አራት መኝታ ድረስ በ8% ቅድመ ክፍያ ብቻ ማለትም ከ215000 ብር ቅድመ ክፍያ ጀምሮ ከፈለጉም 64 ባንክ ብድር አመቻችተን እነሆ ብለናል። ለዲያስፖራዎች በዲኤችኤል ባሉበት እናደርሳለን። ለጥቂት ቀናት ብቻ የሚቆይ 30% ቅናሽም አድርገን ወሎታል አፓርትመንቶቻችን የቀረሽ የማይባላቸው ማለትም አምስት ሊፍቶች፣ አምስት የመዋኛ ገንዳ፣ በቂ መኪና ማቆሚያ፣ ቴራስ። በበለጠ መረጃ ታች ባሉት ስልክ ቁጥር ይደውሉ። ዲኤምሲ ሪል ስቴት። በዛሬው ዝግጅታችን ይህንን እጅግ ውስብስብና በውዝግብ የተሞላ ሁኔታ ከዳር እስከ ዳር እንፈትሻለን። ከተኩስ አቁም ስምምነቱ ዝርዝሮችና ከጀርባው ካለው የኳታር ድርድር ጀምሮ እስከ ተቃራኒ መግለጫዎች፣ በመጨረሻው ሰዓት ሁለቱም ወገኖች እየተለዋወጧቸው ስላሉ ጥቃቶች እንዲሁም ሊፈታ ያልቻለውን የኢራን የዩራኒየም ሚስጥር በጥልቀት እንመረምራለን። አብራችሁን ቆዩ። በድጋሚ ጦርነቱ እንዳበቃ ከነጩ ቤት መግለጫ ቢወጣም የእስራኤል ማዕከላዊና ደቡባዊ ክፍል ግን በኢራን ሚሳይል መደብደባቸውን የእስራኤል ሚዲያዎች ንጋት ላይ ጽፈዋል። የምሽቱ ትልቁ ዜና ከዋሽንግተን የወጣ ያልተጠበቀ መረጃ ነው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በትሩስ ሶሻል የማህበራዊ ሚዲያ ገጻቸው ላይ ባስተላለፉት ጽሑፍ ኢራንና እስራኤል ሙሉና አጠቃላይ የተኩስ አቆም ስምምነት ላይ መድረሳቸውን አውጀዋል ፕሬዝደንቱ እንዳሉት ከሆነ ስምምነቱ የሚተገበረው ከዛሬ ንጋት ጀምሮ ሲሆን ሁለቱም ሀገራት የመጨረሻ ተልኳቸውን ሲያጠናቅቁ ከዚያ በኋላ ለ12 ሰዓታት እንደሚቆይና በዚያው ጦርነቱ እንዳበቃ ይቆጠራል ብለዋል ፕሬዚደንቱ አክለውም ጦርነቱ የ12ቱ ቀን ጦርነት ተብሎ መጠራት እንዳለበት ሐሳብ ሰጥተዋል። ይህ ስምምነት ሊደረስ የቻለው በኳታር አሸማጋይነት መሆኑ ተነግሯል። የኳታሩ ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱራህማን አልታኒ ከኢራን ባለስልጣናት ጋር ባደረጉት የስልክ ውይይት ትሄራን በአሜሪካ የቀረበውን የተኩስ አቁም ሐሳብ እንድትቀበል ማድረጋቸውን በድርድሩ ላይ መረጃ ያላቸው አንድ ባለስልጣን ለሮይተርስ የዜና ወኪል ተናግረዋል። ይህ የስልክ ውይይት የተካሄደው ኢራን ሰኞ ዕለት በኳታር በሚገኘው የአሜሪካ አየር ኃይል ቤዝ ላይ ጥቃት ከሰነዘረች በኋላ ነው። ባለስልጣኑ እንዳሉት ፕሬዝደንት ትራምፕ የእስራኤልን በሐሳቡ መስማማት ከገለጹ በኋላ የኳታር አሚር ኢራንን እንዲያሳምኑ ከጠየቋቸው በኋላ ይህ የዶሃ ዲፕሎማሲያዊ እንቅስቃሴ ሊጀመር ችሏል። ነገር ግን የፕሬዝዳንት ትራምፕ መግለጫ እንደወጣ ከኢራን በኩል እርስ በርስ የሚጋጩ መግለጫዎች መውጣት ጀምረዋል። አንድ ከፍተኛ የኢራን ባለስልጣን ለሮይተርስ ስምምነቱን ቢያረጋግጡም ሌላ ከፍተኛ የኢራን ባለስልጣን ግን ለሲኤንኤን በሰጡት መግለጫ የአሜሪካና የእስራኤል መግለጫዎች የማታለያ ዘዴ ናቸው ብለውታል። ባለስልጣኑ ይህ በኢራን ጥቅሞች ላይ ጥቃት ለመፈጸም ምክንያት ለመፍጠር ያለ መነው ካሉ በኋላ እዚህ ሰዓት ጠላት ኢራንን እያጠቃ ነው፣ ኢራንም ያጸፋ መጥቷል ለማባባስ አፋፍ ላይ ትገኛለች የጠላቶቻችንን ውሸት አንሰማም ሲሉ አክለዋል። ይህን ውዝግብ ያጠናከረው በኢራን እስላማዊ አቤታዊ ጥበቃ ዘብ ወይም አይአርጂሲ የሚተዳደረው ፋርስ የዜና ወኪል ነው። ወኪሉ የፕሬዝደንት ትራምፕ የተኩስ አቁም ማሳወቂያ ሙሉ በሙሉ ሐሰት ነው ብሎታል። ዓላማውም ዩናይትድ ስቴትስ በመካከለኛው ምስራቅ በሚገኙ ቤዞቿ ላይ በደረሰው ጥቃት የደረሰባትን ውርደት የህዝብ ትኩረት ለማስለወጥ ነው ብሏል። ምንም አይነት ይፋዊም ሆነ ይፋዊ ያልሆነ ሀሳብ አልቀረበልንም። ኢራን በቅርቡ በምድር ላይ ምላሽ የምትሰጥ ይሆናል ሲልም አስጠንቅቋል። የኢራን መንፈሳዊ መሪ አያቶላ አሊ ሀምኔ ይፋዊ የማህበራዊ ሚዲያ ገጽም የኢራንን ሕዝብና ታሪኳን የሚያውቅ ኢራን እጅ የምትሰጥ ሀገር እንዳልሆነች ያውቃል የሚል ጽሁፍን አስተላልፏል። የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራቅቺ በትዊተር ገጻቸው ላይ ያስተላለፉት መልእክት ደግሞ ውዝግቡን ይበልጣወሳስቦታል። ሚኒስትሩ እንዲህ ሲሉ ጽፈዋል። ኢራን በተደጋጋሚ እንዳብራራችው ጦርነቱን በኢራን ላይ የጀመረችው እስራኤል ናት፣ በተቃራኒው አይደለም። እስካሁን ድረስ በማንኛውም የተኩስ አቁም ስምምነት ላይ ምንም አይነት ስምምነት የለም። ነገር ግን የእስራኤል ስርዓት በኢራን ህዝብ ላይ የሚያደርሰውን ህገወጥ ወረራ ከትሄራ ሰዓት አቆጣጠር ከኩለ ሌሊት 10 ሰዓት ባልበለጠ ጊዜ ውስጥ ካቆመ እኛም ከዚያ በኋላ ምላሻችንን የመቀጠል ሐሳብ የለንም። የወታደራዊ ዘመቻችን መቆም ላይ የመጨረሻ ውሳኔ በኋላ ላይ ይወሰናል ብለዋል። ይህ መግለጫ ኢራናውያን የትራምፕን መግለጫ እንደማያምኑትና ለአዲስ ጥቃት እንደማታለያ እንደሚቆጥሩት ያሳያል። በተለይም ትናንትና የስርዓት ለውጥ ሐሳብን ሲያስተዋውቁ የነበሩት ትራምፕ መሆናቸው ጥርጣሬውና አጠናክሮታል። ነገር ግን ከጥቂት ሰዓታት በኋላ የውጭ ጉዳይ ሚኒስትር አራቅቺ ግጭቱ ያበቃ የሚመስል ሌላ መግለጫ በትዊተር ገጻቸው ላይ አስፍረዋል። በዚህኛው መግለጫቸው የኢራንን ጦር ኃይሎች በእስራኤል ላይ በነበረው ጦርነት ላደረጉት የመከላከልና የማጥቃት ጥረት አመስግነዋል። ሀያላኑ የጦር ኃይሎቻችን እስራኤልን ለወረራዋ ለመቅጣት ያደረጉት ወታደራዊ ዘመቻ እስከ መጨረሻው ደቂቃ ማለትም እስከ አስር ሰዓት ድረስ ቀጥሎ ነበር። ከሁሉም ኢራናውያን ጋር በመሆን እስከ መጨረሻው የደም ጠብታ ድረስ ውድ ሀገራችንን ለመከላከል ዝግጁ የሆኑትንና የጠላትን ጥቃት እስከ መጨረሻው ደቂቃ የመለሱትን ጀግና የጦር ኃይሎቻችንን አመሰግናለሁ ብለዋል። ይህ መግለጫ ከፕሬዚደንት ትራምፕ መግለጫ ጋር የሚጋጭ ቢሆንም የኢራን ዘመቻ እንዳበቃ የሚያመላክት በመሆኑ በተኩስ አቁም መግለጫ ውስጥ እንኳን ድራማ አለ የሚል አስተያየትን አስነስቷል። ይህ ሁሉ ሲሆን መሬት ላይ ያለው ሁኔታ ግን አሁንም ውጥረት የበዛበት ሆኗል። ምንም እንኳን የተኩስ አቁም መግለጫ ቢወጣም የእስራኤል ጦር ለቴህራን አዲስ ማስጠንቀቂያ መልእክት አውጥቷል። ጦሩ በቴህራን አንዳንድ ሰፈሮች ውስጥ ኦፕሬሽን እንደሚፈጽም ለነዋሪዎች ባወጣው ማስጠንቀቂያ አሳውቋል። በተመሳሳይ ኢራንም በቴል አቪቭ ከተማ ዳርቻ ለሚገኙ ነዋሪዎች አካባቢው ለቀው እንዲወጡ ማስጠንቀቂያ መስጠቷን ከፊል መንግስታዊው ሜህር የዜና ወኪል ዘግቧል። ኢራን የእስራኤል ሰፋሪዎች የራማት ጋና አካባቢን በአስቸኳይ ለቀው እንዲወጡ ታስጠነቅቃለች ሲል ወኪሉ አስፍሯል። ይህ ማስጠንቀቂያ የወጣው የእስራኤል ጦር ለትሄራን ማስጠንቀቂያ ከሰጠ ከጥቂት ጊዜ በኋላ ነው። በሌላ በኩል በትሄራን ሰማይ ላይ ነገሮች ጸጥ ማለታቸውን የሚጠቁሙ ያልተረጋገጡ ዘገባዎች እየወጡ ይገኛል። ሁኔታው አሁንም ግልጽ አይደለም። የተኩስ አቁም ንግግሩ ከመጀመሩ በፊትና እየተካሄደ በነበረበት ወቅት ከባድ ወታደራዊ ጥቃቶች ተፈጽመዋል። ከነዚህም ዋንኛው ኢራን ሴንተር በሚገኘው የአሜሪካ አሉዴይድ አየር ቤዝ ላይ የሰነዘረችው የሚሳኤል ጥቃት ነው። የኢራን አብዮታዊ ጥበቃ ዘብ ጥቃቱን ተከትሎ ባወጣው መግለጫ በምዕራብ እስያ ትልቁ የአሜሪካ ወታደራዊ የአየር ኃይል ሰፈር የሆነውን አሉዴይድን በቦምብ ደብድበናል። ምላሹ የተሰጠው የኢራንን ሉዓላዊነትና ደህንነት ለመከላከል ሲሆን ማንኛውም ወረራ ያለምላሽ አይቀርም። በክልሉ የሚገኙ የአሜሪካ ቤዞች የአሜሪካ ጥንካሬ ሳይሆኑ ድክመት ናቸው። ተደጋጋሚ ጥቃቶች የአሜሪካን ወታደራዊ ተቋም ውድቀትና ከክልሉ ተ ገዳ እንድት ወጣ ያፋጥናል፣ ሲል ዛቻውን አሰምቷል። ይህ ጥቃት ግን በብዙ ተንታኞች ዘንድ ትልቅ ቁማር ተብሎ ተወስዷል። የብሔራዊ ደህንነት ተንታኙ ፒተር በርገን ለሲኤንኤን በሰጡት ትንታኔ የኢራን እርምጃ በኳታር ላይ መሆኑ አደገኛ እንደነበር አስረድተዋል። የሚገርመው ነገር ኳታርና ኢራን በዓለም ትልቁን የጋዝ መስክ ይጋራሉ። የኳታር መንግስት ምላሽ እንደሚያሳየው በዚህ ጥቃት ደስተኛ አይደሉም። ከኢራን ጋር ያላቸው ግንኙነት ሞቅ ያለ ባይሆንም ትልቅ የጋራ ጥቅም አላቸው። ስለዚህ ኢራን እዚህ ላይ ቁማር ተጫውታለች ሲሉ አስረድተዋል። ኒውዮርክ ታይምስ እንደዘገበው ግን ኢራን ጥቃቱን ከመፈጸሟ በፊት ለኳታር መንግስት ማስጠንቀቂያ ሰጥታ እንደነበርና ይህም ጉዳት እንዳይደርስ ለማድረግ የታለመ ሊሆን እንደሚችል ተነግሯል። ይህም ማለት አሜሪካም ስለ ጥቃቱ አስቀድማ አውቀ ቃል ሊሆን ይችላል ማለት ነው። ከሰዓታት በፊት ደግሞ ሌላ አዲስ ጥቃት ኢራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ ተፈጽሟል። ይህም የተኩስ አቁም መግለጫው ከወጣ በኋላ ጥቃቶች እንዳልቆሙ ያሳያል። የኢራቅ ምንጮች እንደገለጹት በኢራን የሚደገፉ ሚሊሻዎች በበርካታ የአሜሪካ ቤዞች ላይ ጥቃት ሰንዝረው ጉዳት አድርሰዋል። በምዕራብ ኢራቅ በሚገኘው አል አሳድ አየር ቤዝ ላይ የድሮን ጥቃት የተፈጸመ ሲሆን በምስራቅ ኢራቅ በባግዳድ አቅራቢያ በሚገኙት ካምፕ ታጅና ካምፕ ቪክቶሪ ላይም ተመሳሳይ ጥቃቶች ተፈጽመዋል። ከአንድ ሰዓት በኋላም ከባግዳድ በስተሰሜን በሚገኘው ባላድ አየር ቤዝ ላይ አራተኛው ጥቃት ተፈጽሟል። በተጨማሪም በደቡብ ኢራቅ ዲቃር ግዛት በሚገኘው ኢማም አሊ አየር ቤዝ ላይ የሚገኝ የአየር መከላከያ ራዳር መመታቱም ተዘግቧል። ይህ በእንዲህ እንዳለ የኢራን መገናኛ ብዙሃን እስራኤል ሌላ የኢራን የኒኩሌር ሳይንቲስት መግደሏን ከሰዓታት በፊት ዘግበዋል። የሳይንቲስቱ ማንነት አልታወቅም ከወታደራዊው ግጭት ባሻገር አንድ ትልቅና ያልተመለሰ ጥያቄ አሁንም ያንዣብባል። የኢራን የበለጸገ ዩራኒየም የት ነው ያለው የሚለው። የአሜሪካ ምክትል ፕሬዚደንት ጄዲ ቫንስ መንግስታቸው የኢራንን የበለጸገ ዩራኒየም መገኛ ያውቅ እንደሆነ ለቀረበላቸው ጥያቄ ቀጥተኛ ምላሽ ከመስጠት ተቆጥበዋል። ፕሬዚደንት ትራምፕ የአሜሪካ ጥቃት የኢራንን የኒኩለር ተቋማት ሙሉ በሙሉ አውድመዋል ቢሉም የጦር ኃይሎች ጠቅላይ አዛዥ ጀኔራል ዳን ኬን ግን ኢራን አሁንም የኒኩለር አቅም አላት ወይም የላትም ለማለት ጊዜው በጣም ገና ነው ብለዋል። ጄዲ ቫንስ ከውስን ሰዓታት በፊት ፎክስ ኒውስ ላይ ቀርበው ነበር።

አክለውም ዓላማችን የማበልጸግ ፕሮግራሙን ማስወገድና ያንን የበለጸገ ዩራኒየም ወደ ኒኩሌር ጦር መሳሪያ የመቀየር አቅማቸውን ማጥፋት ነበር ሲሉ ተናግረዋል። ቫንስ የተኩስ አቁሙ ለእስራኤል ትልቅ ነገር ነው፣ የኢራንን የኒኩሌር ፕሮግራም እንድናውድም አግዘውናል፣ የኢራንን የሚሳይል አቅምም እስራኤሎች አውድመዋል ብለዋል። የኢራን የሚሳይል ፕሮግራም በአብዛኛው ወድሟል የሚል ግምገማ አሜሪካ እንዳላት አክለዋል። ነገር ግን ሲኤንኤን እንደዘገበው የመጀመሪያ ግምገማዎች የአሜሪካ ጥቃት አብዛኛውን የኢራንን የበለጸገ ዩራኒየም አውድሟል ወይ በሚለው ላይ ጥያቄ ያስነሳሉ። ኢራን ቀደም ሲል ዩራኒየሙን ከተመቱት የኒኩለር ተቋማት ወደ ሌላ አስተማማኝ ቦታ እንዳዛወረች አሳውቃ እንደነበር ይታወሳል። አሁን አሜሪካውያን ዩራኒየሙን እንዳወደሙት እርግጠኛ እንኳን አይደሉም። ምናልባትም ከሁሉም በላይ አነጋጋሪ የሆነው የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እየሰጡት አስተያየት ነው። ኔታንያሁ ስለ ኢራን የበለጸገ ዩራኒየም መገኛ አስገራሚ መረጃ እንዳላቸው ተናግረው ነበር ከአንድ ቀን በፊት። ይህን ጉዳይ በቅርበት ስንከታተል ቆይተናል። ዩራኒየሙ የኒኩሌር ፕሮግራም ወሳኝ አካል ነው፣ ብቸኛው ወይም በቂ አካል ግን አይደለም። ነገር ግን ወሳኝ ነው። እናም በዚህ ላይ ይቅርታ ብታደርጉልኝና ከናንተ ጋር የማልጋራው አስገራሚ መረጃ አለኝ ሲሉ ለጋዜጠኞች ተናግረው ነበር፣ ቤንጃሚን ኔታንያሁ። እስራኤል በተኩስ አቁም ስምምነቱ ውስጥ ይህንን ዩራኒየም ሳታውድም ትተዋለችው የሚል ጥያቄ ተነስቶባታል። በመጨረሻም በዋሽንግተን የፕሬዝዳንት ትራምፕ የተኩስ አቁም መግለጫ በፖለቲካ መነጽር እየታየ ይገኛል። ፕሬዚደንቱ አሁንም ለኖቤል የሰላም ሽልማት ቅስቀሳ እያደረጉ እንደሆነ ተስተውሏል። ሰላምን በኃይል ወይም ፒስ ሩ ስትሬንግዝ የሚለው መፈክር በደጋፊዎቻቸው በኩል በስፋት እየተሰራጨ ሲሆን፣ በኢራንና በእስራኤል ጦርነት ውስጥ እርሳቸው አሸናፊ እንደሆኑ እየገለጹላቸው ይገኛል። የተኩስ አቁሙን ለማወጅ መቻኮላቸውም ሁኔታውን ለኖቤል ሽልማት ድል ለመጠቀም ካላቸው ፍላጎት የተመረጨ ነው ተብሏል። ትልቁ ጥያቄ ግን የቶክስ አቁም ይዘልቃል ወይ የሚለው ነው። ክቡራንና ክቡራት ለዛሬ ያሰናዳንላችሁ ዓለም አቀፍ ዘገባ ይህን ይመስል ነበር። እንደተመለከትነው ሁኔታው እጅግ ውስብስብና በውዝግብ የተሞላ ነው። የቶክስ አቁም ስምምነት፣ ያልቆሙ ጥቃቶችና ያልተመለሱ ከባባድ ጥያቄዎች፣ ጦርነቱ በይፋ ያበቃ ቢመስልም ቀውሱ ግን ወደ አዲስ ምዕራፍ የተሸጋገረ ይመስላል። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።